የኢትዮጵያ መንግስት ዜጎችን ሕክምና መከልከሉ፣ ተሰምቷል። የሐኪሞችን ቢተኝነት ተቀጣጥሏል። ራበን ያሉ የሐኪሞች ጥያቄ ሊመለስ ባለመቻሉ ከዛሬ ጀምሮ ሙሉ በሙሉ የሥራ ማቆም አድማ ተደርጓል። በጥቁር አንበሳ ሕክምና ለማግኘት የተገኙ ታካሚዎችን በአገዛዙ ቡድን ድብደባና፣ ወከባ አፈና ደርሶባቸዋል። ኢትዮጵያን የመሰለች ቀደምት ታሪካዊና ባለጸጋ ሀገር በዳቦ ልትሸጥ ነው። ጀግናው በላይ ዘለቀ የተሰቀለላትን፣ አጼ ምኒልክ ከነጭ ጋር ደም የተፋሰሱላትን፣ የጌጣዊቱ ብጡል እያስከበሯትን አፄ ቴዎድሮስ በራሳቸው ሽጉጥ ለሀገር ክብር የሞቱላትን፣ አፄ ኃይለሥላሴ ከዓለም ቀዳሚ ያደረጓትን፣ ጓድ መንግስቱ ኃይለማርያም ኢትዮጵያ ትቅደም ብለው የዘመሩላትን፣ መለስ ዜናዊ በሀገሬ ቀልድ አላውቅም ያሉላትን ሀገር ኢትዮጵያን ለልጅ ብርጭቆ ስልጣን ለኦሮሞ አይሰጥም እንዳሉት አባቶች የኦሮሞማው መንግስት ስልጣኑን ተጠቅሞ ሀገርን እንደ ዳቦ እየቆራረሰ እየሸጥ ቀጠረው ይዟል። የበጎች ስብስብ ፓርላማው ለነገ የያዘው ሀገር የመሸጥ ስምምነት አለ። ለለቅሶ ገጠር ሂደው ሲመለሱ በታጣቂዎች የታገቱት የከንቲባው ባለቤት አስር ሚሊዮን ብር ተጠየቀባቸው። ጠቅላይ ሚኒስተሩ ሚሊሻዎች ላይ መዛታቸው ተሰምቷል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልን። ክቡራትና ክቡራን፣ ባለም ዳርቻችሁ የምትገኙ የቻናላችን ቤተሰቦች፣ እኛ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አ አብራችን ሁኑ። እነሆ ወደ መረጃችን ገባን። የኢትዮጵያ መንግስት ዜጎችን ሕክምና ከለከለ። የሐኪሞች እንቢተኝነት ተቀጣጥሏል። ራብን ያሉ የሐኪሞች ጥያቄ ሊመለስ ባለመቻሉ ከዛሬ ጀምሮ ሙሉ በሙሉ የስራ ማቆም አድማ ተደርጓል። በጥቁር አንበሳ ሕክምና ለማግኘት የተገኙ ታካሚዎችን በአገዛዙ ቡድን ድብደባ፣ ወከባና አፈና ደርሶባቸዋል። ኢትዮጵያ መንግስት ዜጎችን ሕክምና ከልክሏል። ከዚህ በፊት ከልዩ ልዩ የአገሪቱ ክፍሎች ወደ አዲስ አበባ የሚገቡ ታካሚዎችን መንገድ በመዝጋት ሲከለክል የነበረው አገዛዙ ዛሬ በአዲስ አበባ ጥቁር አንበሳ ሆስፒታል ለመታከም የሄዱ ታካሚዎችን በጸጥታ ኃይል በመደብደብ ወደ እስር ቤት ማጋዙ ታውቋል። ሁ አገዛዙ ጸረ ህዝብ ነው፣ ፍትህ ለሐኪሞች በማለት ታካሚዎች ድምፅ አሰምተዋል። ከዛሬ ጀምሮ ወደን ሳይሆን ተገደን ወደ ሙሉ ለሙሉ የስራ ማቆም አድማ ተሸጋግርናል። በቤታችን እንቆይ፣ ለጊዜያዊ ችግሮች በፍጹም እጅ እንዳንሰጥ ብለዋል። መንግስት ለጤና ባለሙያው ክብር ካለውና ለማህበረሰቡ የሚያስብ ከሆነ በየቦታው ከፋፍሎ የሚያከናውነውን ስብሰባ አቁሞ የታሰሩ ቤተሰቦቻችን ፈቶ በይፋ የውይይት ጥሪ ተሽከርካሪ ማድረግ አለበት አሁን ጉዳዩን በያዘበት መንገድ የትም ሊደርስ አይችልም ውድ የሙያ አጋሮቻችን እንደ እስካሁን ሁሉ ያለማወላወል ከኢኤችፒኤም ቦርድ የሚወርድላችሁን መመሪያዎች እንዳላችሁበት ነባራዊ ሁኔታ በጽናትና በቆራጥነት ተግብሩ። ከዚህ በኋላ ወደ ኋላ መመልከት ብዙ መስዋዕትነት ያስከፍላል። በአቋም የጸና ያሸንፋል። ይህ በእንዲህ እያለ በአዲስ አበባ ጥቁር አንበሳ ስፔሻላይዝድ ሆስፒታል ለሕክምና የሄዱ ዜጎች በገዛ የጸጥታ ኃይል ድብደባና አፈና ደርሶባቸዋል። በዛሬ ዕለት ደህንነትን ፈልገው ጤና ማደር ናፍቋቸው ታማሚና አስተማሚ ማለዳው ከፈጣሪ በታች ለሕመማቸው ፈውስ እናገኝበታለን ወዳሉት ጥቁር አንበሳ ስፔሻላይዝድ ሆስፒታል ይጓዛሉ። ለዜጎች ሁነኛውና ወቅታዊው ጭንቀት የነበረው ዶክተሮች የሰራ ማቆም አድማ ላይ ከሆኑስ የሚል እንጂ እንዲህ ያለ ጽንፍ የረገጠ አይን ያፈጠጠ ዘግናኝ ድርጊት በፍጹም አላሰውም ነበር። ወደ ሆስፒታሉ ቅጥር ግቢ ሲደርሱ ግን ያልጠበቁትን ያልገመቱት ነገር ደረሰባቸው። ልጄ ላሳክም ብሎ በብዙ ወረፋ ጠብቆ በማለዳው ስፔሻላይዝድ ሆስፒታሉ የደረሰ አባት መምተኛ ልጁ እያየች በአገዛዙ ስልጣን አስጠባቂ ኃይል በፓትሮል ተጭኖ ወደ ማጎሪያ ቦታቸው ተወሰደ። የህክምና የቀጠሮ ቀናቸውን አ አስልተው ስራ ፈተው ጤናን ፍለጋ ማልደው የገሰገሱ ታካሚዎች ድብደባና ወከባ ተፈጸመባቸው። ጤናን ፍለጋ የሄዱ የሀገሪው ዜጎች በአገዛዙ የበለጠ ጤናቸውን አጡ። በአዲስ አበባ ጥቁር አንበሳ ሆስፒታል የነበረው ሁኔታ ያገዛዙን የሞት የአፋኝ ስብስቦች መንጋ እንደሆነና ሀገራችን የወደፊት የሚጠብቃት መርዶ መሆኑ ነው። በጥይት በቦንብና በድሮን አረር ያልጨረሰውን ህዝብ ዛሬ ደግሞ መድኃኒት በመከልከልና ህክምና በመከልከል እየጨረሰው ይገኛል። በሌላ መረጃ ኢትዮጵያን የመሰለች ቀደምት ታሪካዊ ባለ ጸጋ ሀገር በዳቦ ልትሸጥ ነው። ጀግናው በላይ ዘለቀ የተሰቀለላትን፣ አጼ ሚኒሊክ ከነጭ ጋር ደም የተፋሰሱላትን፣ ቴጌ ጣይቱ ብጡል ያስከበሯትን፣ አጼ ቴዎድሮስ በራሳቸው ሽጉጥ ለሀገር ክብር የሞቱላትን፣ አጼ ኃይለስላሴ ከዓለም ቀዳሚ ያደረጓትን፣ ጓድ መንግስቱ ኃይለማርያም ኢትዮጵያ ትቅደም ብለው የዘመሩላትን፣ መለስ ዜናዊ በሀገሬ ቀልድ አላውቅም ያሉላትን ሀገረ ኢትዮጵያን ለልጅ ብርጭቆ ስልጣን ለኦሮሞ አይሰጥም እንዳሉት አባቶች የኦሮሞማው መንግስት ስልጣኑን ተጠቅሞ ሀገርን እንደ ዳቦ እየቆራረሰ ይሸጥ ቀጠሮ ይዟል። አለው የሚለውን ህዝብ በጅምላ ጨፍጭፎ ሲጨርስ ለግብርናና ለቴክኖሎጂ ተብሎ የሚመጣን በጀት ለጦር መሳሪያ መግዣ ሲጠቀም የቆየው አገዛዙ ኢትዮጵያን በይፋ በአንቀጽ አስደግፎ ሊሸጥ ከስምምነት ላይ ደርሷል። በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ የአዋጅ ረቂቅ በነገው ለፓርላማ ሊቀርብ ነው። ትናንት በአንቀጽ እያጣቀሰ በነጌዲዮን ጢሞቴዎስ እያራቀቀ በአስቸኳይ አዋጅ የኢትዮጵያን ህዝብ ሲጨፍጭፍ የኖረው አለፍ ሲልም እንደ ከብት ከመሰብሰብ ውጭ ለምን ብሎ የሚሞግት የፓርላማ አባል እንኳን ባለመኖሩ የተመሳሳይ ጾታ ጋብቻን በኢትዮጵያ ለማስተገበር አንቀጽ ሳያዘጋጁ የኖሩት የብልጽግና ኦሮሞማ ቡድኖች ዛሬ ደግሞ ጀግናው በላይ ዘለቀ የተሰቀላትን፣ አጼ ምኒልክ ከነጭ ጋር ደም የተፋሰሱላትን፣ እቴጌ ጣይቱ ብጡል ያስከበሯትን፣ አጼ ቴዎድሮስ በራሳቸው ሽጉጥ ለሀገር ክብር የሞቱላትን፣ አጼ ኃይለሥላሴ ከዓለም ቀዳሚ ያደርጓትን፣ ጓድ መንግስቱ ኃይለማርያም ኢትዮጵያ ትቅደም ብለው የዘመሩላትን፣ መለስ ዜናዊ በሀገሬ ቀልድ አላውቅም ያሉላትን ሀገር ኢትዮጵያን ለልጅ ብርጭቆ ስልጣን ለኦሮሞ አይሰጥም እንዳሉት አባቶች የኦሮሞ የኦሮሞ መንግስት ስልጣኑን ተጠቅሞ ሀገርን እንደ ዳቦ እየቆራረሰ ይሸጥ ቀጠሮ ይዟል። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸውን ያዋጅ ረቂቅ በነገ ውለት ለሕዝብ ተወካዮች ምክር ቤት ሊቀርብ ነው። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካ ዶላር ሊመድቡ እንደሚገባ በአዲስ አዋጁ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደ ለመጠንቀቅ የወጣውን ይህንን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከሁለት ሳምንት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆንበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ አላማ መዋል የማይፈቀድ ቤት እንደሆነ በአዋጅ ረቂቁ የትርጓሚ ክፍል ላይ ተቀምጧል። ሆኖም ይህንን መሰሉን ቤት ለመኖሪያነት አላማ የማከራየት መብት የተጠበቀ መሆኑን አዋጁ አመላክቷል። በሌላ ዜና ለልቅሶ ገጠር ሂደው ሲመለሱ በታጣቂዎች የታገቱት የከንቲባው ባለቤት አስር ሚሊዮን ብር ተጠየቀባቸው። አሁን አሁን የእገታ ወንጀሎች በአይነታቸውና በመጠናቸው እየሰፋ ከመምጣታቸው አንጻር እንዲሁም በሚዲያዎች በየቀኑ እየተሰሙ በመሆኑ ህብረተሰቡ ተላምዷቸዋል። ይሁንና የበርካታ ዜጎችን ህይወት እያመሳቅሬ ይገኛል። ከሰሞኑ በኦሮሚያ ክልል በአንድ ከንቲባ ላይ የተሰማው ተመሳሳይ ወንጀል ነው። ባሳለፍነው ሰኞ የመቂ ከንቲባ የሆኑት የአቶ ዲልቦ ኡርጌሳ ባለቤት ገጠር ለልቅሶ ሂደው ሲመለሱ መንገድ ላይ ታጣቂዎች ይዘው እንደወሰዷቸው የመሰረት ሚዲያ ምንጮች ተናግረዋል። በእለቱ ከንቲባው ለስልጠና አዋሽ እንደነበሩ የታወቀ ሲሆን አሁን ስልጠናውን አቋርጠው ተመልሰው ጉዳዩን እየተከታተሉ መሆኑ ታውቋል። እስከ አስር ሚሊዮን ብር ገንዘብ እየተጠየቀ እንደሆነ የደረሰን ተጨማሪ መረጃ ይጠቁማል። የአቶ ዲልቦ ታዋቂው ፖለቲከኛ በቲ ኦርጌሳ ከአንድ ዓመት በፊት መቂ ከተማ ውስጥ በአሰቃቂ ሁኔታ ተገድለው ከተገኙ በኋላ ቪኦኤ አፋን ኦሮሞ ላይ ቀርበው የተገደለው በቤተሰብ መካከል በነበረ የንብረት ላይ ጥል ነው በማለታቸው ከፍተኛ ትችት ሲዘነዘር ይዘርባቸው ነበር። በተያያዘ ዜና የዛኑ ቀን ምሽት አምስት ሰዓት ላይ ታጣቂዎች በመቂ ከተማ አንድ ህጻን ልጅ ሊያግቱ ሲል እናት ስትጮህ እናትና ልጅን ገድለው መሰውራቸው ታውቋል። ሚዲያችን ያነጋገራቸው የከተማ ነዋሪዎች ታጣቂዎች የኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኔ የሚለው አባላት ናቸው ብለው እንደሚገምቱም ተናግረዋል። በመጨረሻም ጠቅላይ ሚኒስትሩ ሚኒሻዎች ላይ መዛታቸው ተሰምቷል። የሊቢያው ጠቅላይ ሚኒስትር አብዱልሐሚድ አልዲቤ ይባህ በሀገሪቱ የሚንቀሳቀሱ ሚኒሻዎችን የማጽዳት ተግባር ይቀጥ ይቀጥላል ሲሉ አስታውቀዋል። በሙስናና እገታ ወንጀሎች ላይ የሚሳተፉ ማንኛውም ዜጋ በዝምታ አናልፍም ያሉት ጠቅላይ ሚኒስትሩ ከሚሊሻዎችና ሙሰኞች የጸዳሽ ሊቢያን መፍጠር ቀጣይ ግባችን ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ ባሳለፍነው ሳምንት ለታጣቂዎች ያስተላለፉትን መሳሪያችሁን አውርዶ ጥሪ ተከትሎ ከአመታት በኋላ በትሪፖሊ ደም አፋሳሽ ግጭት ተቀስቀሶ ቢያንስ ስምንት ንጹሐን ሰዎች እንደተገደሉ መዘገቡ ይታወሳል። በሊቢያ እየበረታ የመጣው አመፅን ለማርገብን በታጣቂዎች እየታመሰች ባለችው ሊቢያ በአለም ፍ ደረጃ እውቅና ያገኙት ጠቅላይ ሚኒስተሩ ዲቤይባህ ሚሊሻዎችን ከሊቢያ ለማጽዳት በጽኑ እንደሚሰሩ አስታውቀዋል ሲል የዘገበው ሮይተርስ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቱብ ቻናችን ሰብስክራይብ፣ ሸር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ